በደንብ አሳያችኋለሁ። እንደምታዩት እንግዲህ እኔን የሚያክል ሰው እንደዚ እየዘለለበት ወደ ውስጥ የሚገባ የሚሰርግ ነገር የለው እኩል የሆነ ወጥ የሆነ ቦንድ ነው ማለት ነው። እንደምታዩት ሁሉም ላይ እየዘለልኩ ማሳያችኋለሁ ማለት ነው። እንደምታዩት አላሁ ላይ እየዘለልኩኝ እኔን የሚያክል ሰው ንቅንቅ የማያደርገው ወደ ውስጥ የማይገባ የማይሰርግ ነው ማለት ነው ቦንዶቹ አሰላሙ ዓለይኩም ወረህመቱላሂ ወበረካቱ ውድና የተከበራችሁ ቻናላችን ተከታታዮች እንዴት ናቸው? እኛ አልሐምዱሊላህ ረቢል ዓለሚን ደህና ነን። ተመልካቻችን ዛሬም በአዲስ ቪዲዮ ተመልሼ እመጣችኋለሁ። የተመልካቻችን ዛሬም ይዤላችሁ የመጣሁት አረቢያን መጅሊስ ቪዲዮ ነው ማለት ነው። ለዚህ ዩትዩብ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰቡን አሳ አስተያየታችሁን ጻፉልን። ተመልካቻችን ዛሬ ይዤላችሁ የመጣሁት አረቢያን መጅሊስ እንግዲህ አሁን በፊት እንግዲህ እቁብ እንዳለን በዩቲዩብ ቻናል ተናግሬያለሁ ማለት ነው። ስለዚህ የእቁብ ቪዲዮ ከሰራሁኝ በጣም ቆይቻለሁኝ። መጅሊሶቻቸው ብዙ ጊዜ ተመሳሳይ ተቀራራቢ የሆነ ነገር ሲሆን እናም ደግሞ ለመጫን አስቸኳይ ሲሆኑ ቪዲዮ ለመስራት ጊዜ ሳይኖረኝ ቀርቼ ቶሎ እልካቸዋለሁ ማለት ነው፣ ቪዲዮ ሳልሰራ። ስለዚህ ዛሬ እንግዲህ የእቁብ አረቢያን መጅሊሶችን ሁለት የሁለት ሰዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ከዛ በፊት እንግዲህ እንደምታዩት እነዚህ እዚህ ጋር ያያችኋቸው አረቢያን መጅሊሶች እንግዲህ ቪዲዮ ሳይሰራባቸው ተመሳሳይ የሆኑ ወይንም ደግሞ ታሁን በፊት ቪዲዮ ከሰራናቸው ጋር ተቀራራቢ የሆኑ የታሸጉ ለመጫን ዝግጁ የሆኑ አረቢያን መጅሊሶች ናቸው ማለት ነው። እንደምታቸው በዚህ ጋር እንደምታዩት በሶስት ደረጃ እዚህ ጋር አንድ ሁለት በሶስት እዚህ ጋር ሶስት ደረጃ፣ እነዚህ ደግሞ ኮርነር ናቸው። ኮርነሮቹ በዚህ መልኩ አሽገናቸዋል። በዚህም ጋር ያሉት ልክ እንደነዛው ናቸው ማለት ነው። ተመልካቻችን እንደምታዩት በዚህም ጋር ያሉት እንግዲህ ለመሄዱ የታሸጉ ናቸው። እንደምታዩት እንግዲህ እነዚህም ለመሄድ የታሸጉ ናቸው ዝግጁ የተደረጉ ናቸው ማለት ነው ተመልካቻችን፣ ትራንስፖርት የሚገባበት ቦታ ሁሉ ስታዙን፣ በዚህ መልኩ ልክ እንደዚህ አሽገን እንወስድላቸዋለን ማለት ነው ተመልካቻችን። ለዚኛ ጋር አረቢያ መጅሊሶች ስታዙ፣ በዚህ መልኩ ታሽገው በስረ ስርዓት የምትፈልጉበት ቦታ ድረስ ወስደን እናስረክብላቸዋለን ማለት ነው ተመልካቻችን። አረቢያ መጅልስ እቁብ እንግዲህ ከጀመርን አሁን ይሄ የያዝነው ወር አስረኛ ወር ሞልቻለሁ ማለት ነው አስር ሰዎችን ይዘን አስር ወር ውስጥ እንግዲህ የአረቢያን መጅሊስ ባለቤት አድርገናል ማለት ነው ተመልካቻችን። ስለዚህ ዛሬ ጄላችሁ የመጣሁት ሁለቶቹ አረቢያን መጅሊሶች የሁለት እህቶች በእቁብ እንግዲህ በየወሩ አስር ሺህ ብር እየጣሉ ከዛ ደግሞ አስሮቹን ሰዎች አንድ ቦታ ሰብስቤ የማይተዋወቁ ወይም ደግሞ የሚተዋወቁ ሰዎችን እርስ በርስ እየተወራሩ እየተነጋገሩ እርስ በርስም ተዋውቀው እቁብ እየጣሉ የአረቢያን መጅሊስ ባለቤት ሆነዋል ማለት ነው። ፈርኒቸርም ልክ እንደዛው አለ። ለዚህ በመቶ ሺህ ብር በየወሩ ቆጥበው የአረቢያን መጅሊስ ባለቤት እየሆኑ ይገኛሉ ማለት ነው ተመልካቻችን። እንግዲህ ከዘነዛ ውስጥ እንግዲህ ይሄ እዚህ ጋር የምታወት አረቢያን መጅሊስ አንድኛው ነው ማለት ነው። እስኪ ተመልከቱት፣ እንዴት አያችሁት? ውበቱን፣ ጥራቱን። ቀይ ቡኒ፣ በጣም ቀይ ቡኒ፣ ደማ ቀይ ቡኒ፣ ሳን ፍዝዝ ያለ ቀይ ቡኒ፣ ወደ ጥቁር፣ ይሄ ወደ ቀይ ቡኒ ነው ማለት ነው። እንደምታወት ከላይ ማቹ እንግዲህ ጎመኒ ከለር ወይንም ደግሞ እዚ ጋር ካለው አበቦቹ ላይ ካሉት ጋር ተመሳሳይ እንዲሆን አድርገን ነው ማለት ነው ተመልካቻችን፣ የተሰራላት ይህም በሷ ምርጫ ነው። ውበቱን ጥራቱን እንዴት አያችሁት? በጣም የሚያምር ፍክት ያለ ባለ ሀያ አምስት ዲክነስ ቦንድድ በቦንድድ የሆነ አረቢያን መጅሊስ ነው ማለት ነው። እንደምታወት ይሄ እዚ ጋር የምታወት ተመልካቾች እዚ ጋር ሁለት ሜትር ነው ያነጠፍኩት፣ እዚ ጋር ሜትር ከሰማንያ ነው፣ እዛ ጋር አንድ ሜትር ነው ስለዚህ ሶስት ሜትር አራት ሜትር ከሰማንያ ነው። እዚህ ጋር እንግዲህ ሁለት ሜትር አለ፣ ስድስት ሜትር ከሰማንያ ነው። ይሄ የእህታችን ቤት ደግሞ ወደ ስምንት ሜትር ከሰማንያ ነው የሚሆነው። ሁለት ሜትር ሌላ ያልዘረጋ ነው ሁለት ሜትር አለ ማለት ነው ስለዚህ ቤታችሁን በዚህ በምታዩት መልኩ እቁቡም ገብታችሁም ሆነ ራሳችሁ አዛችሁ እንግዲህ ቤታችሁን በዚህ በምታዩት መልኩ ፏ ማድረግ ትችላላችሁ ማለት ነው። ተመልካቻችን እንደነገርኳችሁ እንግዲህ የመጀመሪያ የአረቢያን መጅሊስ እቁብ ሲጀምር የጀመሩት እህቶቻችን እንደነገርኳችሁ፣ አስር ወር ሞልቷቸው እቁባቸውን ጨርሰዋል። ሁለት እህቶች እንግዲህ በተለያየ ምክንያት ገና ተሰራላቸው መጅሊሳቸው። ከነዚህ ለየት የሚል ከሆነ የእነሱን ቪዲዮ ኢንሻላህ የፊጅላቸው መመጣ ይሆናል በቀጣይ ስለዚህ በዚህ በምታወት መልኩ የአስር ወር ውጤታቸው የዚህ ህታችን የአስር ወር ውጤቷ ይሄን የምታወትን ይመስላል ማለት ነው ባለ ሀያ አምስት ቲክነስ አረቢያን መጅሊስ ቦንድድ በቦንድድ በየወሩ 10 ሺህ ብር ቆጥባ ይሄን የመሰለ መጅሊስ ባለቤት ሆናለች ማለት ነው ተመልካቻችን ስለዚህ እስኪ እንግዲህ ሁሌ እንደምለው ይሄ የምታወት ልብስ ልብሱን በፈለጋችሁ ሰዓት ማውለቅ ትችላላችሁ። ቦንድር በቦንድር ስለሆነ አውልቆ ማጠብ በፈለጋችሁበት ሰዓት ደግሞ ይሄ ልብሱ አስጠላይ ላይ ደበረኝ እና አሁን ደግሞ አዲስ ነገር ልብስ መጥቷል ልቀይር ብላችሁ ካሰባችሁ ልብሱም በማንኛውም ሰዓት ትቀይራላችሁ። መከዳ ቤቢ፣ እነዚህ በጣም ቀላል ነገሮች ናቸው። በፈለጋችሁበት ሰዓት መቀየር የምትችሏቸው በፈለጋችሁበት ሰዓት ማስተካከል የምትችሏቸው ነገሮች ናቸው። ዋናው መቀየርና ማስተካከል የማይቻለው ውስጥ ላይ ያለው ቦንድር ነው ማለት ነው ተመልካቻችን። ስለዚህ ውስጥ ላይ ያሉ ቦንድሮችን በፈለጋችሁበት ሰዓት መቀየር ማስተካከል ብትፈልጉ፣ ጎንድሮቹ በጣም ውድ ብር የሚወጣባቸው ስለሆኑ ጎንድሮቹ ኦሪጂናል መሆን ይጠበቅባቸዋል መሆንም አለባቸው ማለት ነው። ሌላው ነገር ተመልካቻችን አረቢያን መጅሊሶችን ስታዙ፣ ለምሳሌ አሁን እዚህ ጋር የምታዩት ጨርቅ ተመልካቾች፣ ይህንን መጅሊስ አንድ ሰው ድጋሚ ሊያዝ ከፈለገ ይሄ ጨርቅ ሊገኝ ይችላል፣ ላይገኝ ይችላል። ስለዚህ ይሄን ጨርቅኛ ስንሰራ አሁን እንዳጋጣሚ ሆኖ ሙሉ ጨርቁን አግኝተነው ነው ነው የሰራ ነው። የተረፉትን ጨርቆች አሉ። እርግጠኛ ነኝ አንድ ሰው ሁለት ሰው ያንን መጅልስ ከሰራበት በኋላ ይሄ ጨርቅ ድጋሜ ላይ መጣ ይችላል። ጨርቁ ያልቃል። መጨረሻ ላይ የሚገዛው ሰው ወይንም ደግሞ ይሄን ጨርቅ እኔ መጨረሻ ላይ ነው የገዛውት ብዬ ብላችሁ እንደምታውት ይሄን ጨርቅ እንደዚህ ገዝቼ ካበቃ በኋላ ለዚህ ለቴብል ሊያንሰኝ ይችላል። ለዚህ ለቴብሉ ማነስ ብቻ ሳይሆን ለመጅልሱ ራሱ ሊያንሰኝ ይችላል። ግን ሲያንሰን ምንድነው የምናደርገው? ተመልካቾች ተመልካቾቼ እዚህ ጋር የምታውቱን ይሄ አሁን መገጣጠሚያቸው ነው እንደምታውቁት፣ ይሄን መገጣጠሚያቸውን በማች እናደርጋለን። ይሄ ጨርቅ ለምሳሌ በደንብ ካለ በዚህ በራሱ እናደርጋለን። ይሄ ጨርቅ ደግሞ በደንብ ከሌለ በዚህ በዋናው ጨርቅ በጎን እናደርጋለን ማለት ነው። ስለዚህ እዚህ ከማቹ ጋር እያብቃቃን፣ እዚህ ጎን ላይ ያለውን እየተጠቀምን ለቴብል ሊያንሰን ይችላል ማለት ነው። ለቴብል ግን ጨርቅ ሲያንሰን ተመልካቾቻችን ወይንም እኛ ጋር የምታዙት ያተና ወንድሞቻችን ልታውቁ የሚገባው ነገር የቴብል ጨርቅ ካነሰን ከዚህ ከሁለቱ ጨርቅ አንድኛውን ካገኘን በአንድኛውን እንሰራለን ማለት ነው። ይህን የምናደርገው ደግሞ የጨርቅ እጥረት ሲኖር ወይንም ጨርቁ ሲያጥል ብቻ ነው እንጂ በሌላ ነገር አይደለም። ስለዚህ ከዚህ ከሁለቱ ጨርቅ ይሄንኛው ጨርቅ ለምሳሌ ምንም ነገር ካለልና፣ ይህንኛው ይሄ ወፍራሙ የአበባው ጨርቅ ዋናው ካለ ሙሉ ቴብሉን በሱ እናደርገዋለን። ምክንያቱም ከአረቢያ መጅሊሱ ጋር መመሳሰል ስላለበት ብቻ ወይንም ደግሞ ይሄንኛው ጨርቅ አልቆ ይሄንኛው ጨርቅ ካለ ይሄንኛው ጨርቅ አልቆ ይሄንኛው ካለ ደግሞ በሱ ብቻ እንሰራለን ማለት ነው። ምክንያቱም ይሄንን ቴብሉን በሌላ አይነት ጨርቅ መስራት አንችልም። መጅልሱ ጋር ተመሳሳይ በሆነ ነገር ነው የምንሰራው። ግን የህታችን እንደምታዩት ጨርቁ ሰላለ፣ ይሄ ጨርቅ አዲስ ነው። ጨርቁ ሰላለ በሁለቱም አይነት ተሰርቶላታል። በምታዩት መልኩ በሁለቱም አይነት ነው የተሰራው። ይሄ አሁን የምታዩት እንግዲህ ሁለት ቴብል ነው እንደምታውት በሁለቱም ጨርቅ ተሰርቶላታል። እዚህም ጋር ያለው በዋናው ጨርቅ ነው ማለት ነው የተሰራው። ስለዚህ ጨርቁ ስላለ በዚህ መልኩ ተጠቅማለ፣ ግን ጨርቁ ከሌለ በአንደኛው ብቻ ለመስራት እንገደዳለን ማለት ነው። ይሄንን ልታውቅ ይገባል። ሌላው ነገር እንግዲህ እኛ ጋር አረቢያን መጅሊሶችን ስታዙ የአንድ አመት ዋስትና አለው። የአንድ አመት ዋስትና አለው ስላችሁ ደግሞ አሁን ለምሳሌ ቴሌቪዥን ከተበላሸ ቴሌቪዥኑን ጥገና የሚደረገው የአንድ አመት ዋስትና ጥገና በነጣ ሊደረግላችሁ ይችላል እንጂ ቴሌቪዥኑን ወስዳችሁ መቀየር አይደለም። ብዙ ቤቴ ብዙ ቦታ እንደማየው ቴሌቪዥኑ ተወስዶ ወይም ፍሪጁ ተወስዶ አይቀየርም። ጥገና፣ የአንድ አመት ጥገና በነጣ ነው የሚጠገንላችሁ። የሆነው ችግር ይታይና ማብሪያ ካላቃጥለው ውጭ የሆነ ችግሩ ይታይና ችግሩ ይፈታል። ችግሩን ፈተው ነው ያንን ዕቃ መልሰው የሚሰጧችሁ ማለት ነው። ይሄ አረቢያን መጅልስ ግን ችግሩን ፈተና አይደለም መልሰን ለናንተ የምንሰጠው። አረቢያን መጅልሱ እንደነገርኳቸው ቤቢና መከዳዎች ማለት ይሄ ቤቢ ነው፣ ይሄንኛው ደግሞ ዋና መከዳ ወይም ተካያ ሙርካ የሚባለው ማለት ነው። እነሱ እንደ ችግር አይታዩም፣ በጣም ቀላል ነገር ስለሆኑ። ይሄ አረቢያን መጅልስ ዋናው ችግር ካለበት ራሱ እኛ ጋር ወስደን ማስተካከል አይደለም። ወስደን የእናንተን ልብስ አልብሰን በወንድዱን ቀይረ ነው የምንመልስላቸው። ምክንያቱም ችግር ካለ በወንድዱ ላይ ነው ችግር ያለ የምንለው፣ ልብሱ ላይ ሰላልሆነ ማለት ነው ከዛ ውጭ እንግዲህ ይሄን ያክል ካልኳችሁ፣ ተመልካቻችን እህታችን ልብሱን በፈለገችበት ሰዓት መቀየር ከፈለገች እንደነገርኳችሁ ዋና ቦንዱ ላይ ስለሆነ መጨነቅ ያለብን የቦንዶቻችን ጥራት እንዴት ናቸው የሚለውን ነገር ደግሞ ለእናንተ በደንብ አሳያችኋለሁ። እንደምታዩት እንግዲህ ይሄን የሚያክል ሰው እንደዚያ እየዘለለበት ወደ ውስጥ የሚገባ የሚሰርግ ነገር የለው፣ እኩል የሆነ ወጥ የሆነ ቦንድ ነው ማለት ነው። እንደምታዩት ሁሉም ላይ እየዘለልኩ ማሳያችሁ ጠንካራ መሆኑን እና ጥን መሆኑን ነው ማለት ነው። እንደምታዩት እዚህኛው ላይ በምታዩት መልኩ እየዘለልኩ አሳያችኋለሁ። እዚህኛው ላይ ልክ እንደዛው ማለት ነው። አረቢያን መጅሊስ አንዱ ከፋብሪካ የሚወጣው ቁመቱ ሁለት ሜትር ሆኖ ነው። ቁመቱ ሁለት ሜትር ሆኖ ወጥቶ ሰባ ሳንቲም ላይ ብንቆርጠው፣ ሰማኒያ ሳንቲም ላይ ብንቆርጠው፣ አንድ ሜትር ላይ ብንቆርጠው፣ ዝም ወደዛ ብንቆርጠው እቺ ያለችው ጥንካሬዋን አታጣም። ስለተቆረጠ ተንፍሶ የሚወጣ ነገር ከውስጡ ሰለለለት ጥንካሬውን አያጣም። ይህንንም ልታቁልኝ ይገባል ማለት ነው ተመልካቻችን። እንደምታዩት ነው እንግዲህ ውበቱን ጥራቱን፣ እንዴት አያችሁት? ይሄ አረቢያን መጅሊስ የተሰራው ባህታችን ምርጫ ነው። እንደምታወት መሀል ላይ ይህን የምታወትን ምንጣፍ አንጥፌለታለሁኝ፣ ወራሴ ማለት ነው። ይህንን ምንጣፍ እንግዲህ ያነጠፍኩለት ምክንያት እዚህ ጋር በምታዎቹ አበባዎች ወይም ከዚህኛው ጋር ማች ያደርጋሉ ብዬ ስላሰብኩኝ ይህን መሀከል ላይ ያለውን በዚህ መልኩ አንጥፌለታለሁኝ ማለት ነው። ቀይ ቡኒም ነገር ስላለው ማች ያደርገዋል ብዬ አስቤ ነው እንግዲህ ይህንን ለእናንተ ለማሳየት ያነጠፍኩ ማለት ተመልካቻችን። ስለዚህ ይሄ የህታችን አረቢያን መጅሊስ የምታወትን ይመስላል። እስኪ ደግሞ አሁንም በቁብ የተሰራ ሌላኛውን አረቢያን መጅሊስ ያሳያችኋለሁ። ቪዲዮችን እስከ መጨረሻ ድረስ ተከታተሉ። አሁን ደግሞ እንደምታወት እንግዲህ ሌላኛውን አረቢያን መጅልስ አንጠፍ ያለሁ ማለት ነው። ቅድም በነገርኳችሁ መልኩ እንግዲህ ተመልካቾች፣ ይሄም የምታወት አረቢያን መጅልስ በእቁብ የተሰራ አረቢያን መጅልስ ነው ማለት ነው። የዚች ህታችን አረቢያን መጅልስ ደግሞ እንግዲህ በምታወት መልኩ ከነ መጋረጃው ነው ሰቅዬ ይጀላችሁ የመጣሁት ማለት ነው። መጋረጃም ስላዘዘችኝ ከመጋረጃ ከመጅልሱ ጋር ማች የሚያደርግ መጋረጃ፣ በጣም የሚያምር ለፍሬንች በር የሚሆን መጋረጃ ነው እንግዲህ ማለት ነው። እንደምታወት እንግዲህ ይህ እዚህ ጋር ያለው ፓርት እዚህ ጋር ካለው ፓርት ጋር ተመሳሳይ ማች የሚያደርግ ነው። ክሬሙ ከለር ደግሞ ከስር ያለው ክሬሙ ከለር እዚህ ጋር ያለው ክሬም ከለር በጣም ማች የሚያደርግም ነው። ተመልካቾቼ አሁንም ቅድም እንደነገርኳችሁ እንግዲህ ስለ ልብስ ጉዳይ ነግራችኋለሁ። እዚህ መጅሊስ ላይ ስለ ልብስ ጉዳይ ነግራችኋለሁ። ሌላም የምነግራችሁ ነገር ደግሞ አረቢያንም መጅሊስ ብዙ ጊዜ ተመሳሳይ ቪዲዮዎችን አንሰራም። ለምሳሌ ይሄን የምታዩትን አረቢያን መጅሊስ አሁን በፊት ቪዲዮ ሰርተንበት እናውቃለን፣ ግን ዛሬ ደግሞ ይሄ የቁብ ስለሆነ እንግዲህ ድጋሚ ይዤው መጥቻለሁ ማለት ነው አሁን በፊት የባለ 30 ቲክነሱን ነበር የሰራ ነው። ይሄ የምታዩት አረቢያን መጅሊስ ደግሞ የባለ 25 ቲክነሱ በምታዩት ዲዛይን የተሰራ ነው ማለት ነው። ታው ሳይበቃ ቀርቶ ያስቀረነው አለ ማለት ነው። ተመልካቾች እንደምታዩት 25 ቲክነስ ማለት እንግዲህ ይሄ የምታዩት ነው። 20 ቲክነስ ኦዲያ ቀዩ የሚታየው ነው። 25 ቲክነስ ደግሞ ማለት እዚች 5 ሳንቲም አላይን ማለት ነው። እንደምታዩት ይሄ ባለ 25 ቲክነስ የሚባለው ቦንድ በቦንድ የሆነው ነው። በዚህ መልኩ ነው ማለት ነው። ስለዚህ ተመልካቾች፣ ስለ ልብስ ጉዳይ ያልኳችሁ አሁን ይሄንን መጅሊስ እቺታችን አሁን በፊት የተሰራውን አረቢያን መጅሊስ አይታ ነው ይህን የመረጠችው ማለት ነው። ስለዚህ ይሄ ጨርቅ ደግሞ በአሁኑ ሰዓት ላይ ለምሳሌ አልቋል። ይሄ መጅሊስ ብቻ ተሰርቶበት ሌላ ሰው ፈልጎት ራሱ ጨርቆቹ ይሄ ዋነኛው ይሄንኛው ጨርቅ አልቋል ማለት ነው። ስለዚህ አንዳንዴ ጨርቆች ድጋሚ ይመጣሉ፣ አንዳንዴ ደግሞ ይጠፋሉ። እንሻላ ይሄ ጨርቅ ደግሞ ድጋሚ ይመጣል ብዬ አስባለሁኝ። በቅርቡ ይመጣል ተብያለሁ ማለት ነው። ስለዚህ ልክ እንደዚህ አንዳንዴ የምታዙት አረቢያን መጅሊስ ጨርቁ ከጠፋ ከዛ ጋር ተቀራራቢ የሆነ ጨርቅ ነው ለእናንተ የምናስመረጣችሁ ማለት ነው፣ ተመልካቾቼ ስለዚህ ቀደም ያሳየኋችሁ አረቢያን መጅሊስና ይሄ የምታወት አረቢያን መጅሊስ እንግዲህ እንደነገርኳችሁ የሁለት እህቶች በእቁብ የተሰራ አረቢያን መጅሊስ ነው ማለት ነው። ጥራቱን፣ ውበቱን እንዴት ታያችሁት? ምርጫ የእህታችን ምርጫ ነው። ታሁን በፊት ተሰርቶበት የሚያውቅ መጅሊስ በዙ አይነት ዲዛይን ስራ ቲክነሱ ብቻ 25 ይሆንልኝ ብላ ነው እች እህታችን ያዘችን። ለምሳሌ እች እህታችን ያላት የብር መጠን እንግዲህ ከቁቡ ላይ 100 ሺህ ብር ነው ማለት ነው። ስለዚህ ይሄ የምታዩት አረቢያን መጅሊስ ደግሞ የታችን ባለ 25 ቲክነስ ነው። ባለ 25 ቲክነስ ሲሆን ዋጋው ይጨምራል። ከዚህ ከመጋረጃው ጋር ሲሆን ደግሞ ዋጋው በጣም ከፍ ይላል ማለት ነው። ከመቶ 100 ሺህ ብር ይዘላል ማለት ነው ዋጋው። ስለዚህ ከመቶ 100 ሺህ ብር በላይ ያለውን ጨምራ ይሄን የምታዩትን የሚያምር የሚያመር አረቢያን መጅሊስ አሰርተ ወደ ሰኞ ገበያ ወደ ጃማ ደወሎ መሄጃ መንገድ ላይ ማለት ነው፣ ወደ ሰኞ ገበያ ይወሰድላታል ማለት ነው። ተመልካቾቻችን ቅድም ያሳየኋችሁን ባለ ቅድም ያሳየኋችሁን ባለ 25 ቲክነስ ቦንድ በቦንድ አረቢያን መጅሊስ ዋጋውን አልነገርኳችሁም። የቦንድዱን ጥራት እና አንዳንድ ነገሮችን ነግራችሁ ነው ዝም ያልኩት ማለት ነው። ይሄንኛውን የምታዩትን አረቢያን መጅሊስ ዋጋውን እነግራችኋለሁ። ከዛም በፊት እንግዲህ የቦንድዶቻቸውን ጥራት ልክ እንደ ቅድሙ ይሄንኛውንም እየዘለልኩበት አሳያችኋለሁ ማለት ነው። እንደምታወት ላሁ ላይ እየዘለልኩኝ እኔን የሚያክል ሰው ንቅንቅ የማያደርገው ወደ ውስጥ የማይገባ የሚያሰርግ ነው ማለት ነው። ቦንድዶቻችን በጣም የምንተማመንባቸው ቤቢ መከዳ በፈለግነውበት ሰዓት እናንተም ለመኪና ብንልከው መስተካከል የምንችለው ነው ትንሽ ብር ነው ቤቢና መከዳ ልብሶቹ ላይ የሚናወጣው ትልቅ ዋጋ የምናወጣባቸው ብዙ ብር የምንከፍልባቸው። ይሄን የምታወት ከጀርባ ያለው ድጋፉ በወንድዱ ይሄን የምታወት ከስር ዋናው በወንድዱ ስለሆነ በወድዱ ላይ ጥንካሬና ጥንቃቄ ግድ ነው ማለት ነው። እንደምታወት ሁሉም ላይ እየሄድኩኝ የማሳያችሁ እንግዲህ ምን ያክል ጠንካራ እንደሆነ ለማሳየት ነው ያክል ለማሳየት ያክል ነው ማለት ነው። ሁሉም ላይ እየሄድኩ ነው የማሳያችሁ። ቀደም ከዚህ ጋር ነበር ጀመርኩላችሁ። ይህንንም እንደምታወት ድጋሚ ይዘልበታለሁ። ይሄንኛውንም ደግሞ ልክ እንደዛው ማለት ነው። እዛ ጋር ያለውም ልክ እንደዛው ጠንካራ ነው ማለት ነው። ስለዚህ ቦንድዶቻችን ጥራት የምንተማመንባቸው የአንድ ዓመት ዋስትና ያላቸው የሆናቸው ማለት ነው። ቦንድድ በቦንድድ ባለ 25 ክነስ ሜትር ስንት ነው፣ ለምን ወደ ገደለው አትገባልንም? ብላችሁ ለምትጠይቁኝ እህትና ወንድሞቻችን፣ ሜትር ከ25 ባለ 25 ክነስ ቦንድድ በቦንድድ አረቢያንም መጅሊስ ዋጋ በሜትር አሁን እኛ ጋር የሚሸጠው? ከዛ በፊት ለመግዛት አስባችኋል፣ እንዴትስ እናገኘዋለን የሚለው አሳስቧችኋል? ከስር በሚገኘው በዋትስአፕ እና በኢሞ ቁጥራችን አናግሩን። ዲዛይን እና ከለር እናንተ ምረጡ፣ ጥራቱን የጠበቀቃ ወስደን ቤታችሁ ድረስ እናስረክባችኋለን ማለት ነው ተመልካቾች ቦንድድ በቦንድድ ባለ 25 ቲክነስ አሁናዊ ዋጋው 11500 ብር ነው ማለት ነው። ለምሳሌ ይሄ 2 ሜትር ነው፣ እስከዛ ድረስ ያለው ስለዚህ 1 ሜትር 11500 ብር ነው። መከዳ እንደታሁን በፊት እንደነገርኳቸው በአካፋይ ነው የምናረግበት። እዚህ ጋር ያለው መጋረጃ በጣም የሚያምረው የእህታችን መጋረጃ ማለት ነው ተመልካቾች፣ ለፍሬንች በር የሚሆን ለ250 ቦታ የሚሆን ነው። ይሄ ለ250 ቦታ የሚሆነው መጋረጃ ተመልካቾች ባለ 14000 ብር ነው። ከ14000 ብር በታች አለ፣ ከ14000 ብር በላይም አለ። ይሄን የዝህን እየነገርኳቸው ያለሁት የመጋረጃ ዋጋ የዝህን ዋጋ ነው። የአረቢያን መጅሊስ ዋጋ ለምሳሌ ይህን ቪዲዮ የሰራሁበት ቀን ከዛሬዋ ቀን ጀምሮ ለምሳሌ ለአንድ ወር ሊሆን ይችላል፣ ለወር ከ15 ቀን ሊሆን ይችላል፣ ለሁለት ወር፣ ለሶስት ወር ሊሆን ይችላል። ዋጋው ቋሚ ሊሆን ይችላል። ይሄ መጋረጃው ግን እንደየ ቤታችሁ እንደየ መጋረጃችሁ ነው የሚለያየው። ስለዚህ ይሄ የምታወት እህታችን መጋረጃ 14 ሺ ብር ነው አልኳችሁ። የእናንተ የምትፈልጉት ከዚህም በላይ ከሆነ ዋጋው ከፍ እያለ ሄዳል። ከዚህ በታችን ከሆነ እየቀነሰ ሄዳል። የልብሱም ጥራት ደግሞ ክብደቱ እየቀነሰ ከሄደ እየቀነሰ ሄዳል። እየጨመረ ከሆነ እየጨመረ ሄዳል። እንደምታወት በጣም ወፍራም ነው። ከላይ ያለው ከመጅልሱ ጋር ማች ነው የሚያደርገው። ይሄ ደግሞ ከስል ያለው ሳሳ ይላል ማለት ነው፣ ገበር ስለሆነ። ስለዚህ የመጋረጃ ዋጋ አስራ አራት ሺ ብር ነው ማለት ነው። ስለዚህ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ቪዲዮ ያያችሁት ይመስላል። ጥራቱን ውበቱን እንዴት ያያችሁት? ሁስ አረቢያን መጅሊስ ለተመልካቾቹ ለቻናሉ ተከታዮች ያቀረበው የዕቁብ ዕድልስ ሀሳብ ብቻ ነው የምሰጡት ሀሳብ ውስጥ እንዴት አያችሁት? ይጠቅማል አይጠቅምም የሚለውን እስኪ እናንተ ሀሳባችሁን ኮመንት ላይ አሳውቁም ማለት ነው። ስለዚህ ለዛሬ ይዤላቸው የመጣሁት የአረቢያን መጅሊስ ቪዲዮ ያያችሁትን ይመስላል። ትራንስፖርት የሚገባበት ቦታ ሁሉ ሆናችሁ እዘዙን። ትራንስፖርት የሚገባበት ቦታ ሁሉ ትራንስፖርት ይዘን መጥተን አስረክበናችሁ እንመለሳለን። ዲዛይን እና ከለር እናንተ ምረቱ፣ ለጥራቱ እኛ እንጨነቃለን። ለዛሬ ይዤላችሁ የመጣሁት ቪዲዮ አያችሁት ይመስላል። አላህ ሀገራችንን ሰላም ያርግልን። አላህ ሀገራችንን ሰላም ያርግልን። አላህ ሀገራችንን ከጫፍ እስከ ጫፍ ሰላም ያርግልን። ይህን ቪዲዮ የምታው እህትና ወንድሞቻችን ባላችሁበት በዓለም ዳርቻ አላህ ሰላም ያርጋችሁ። በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።